በባስኬቱ ዞን ላስካ ከተማ ሞዴል ማህበረሰብ አቀፍ መድኃኒት መደብር የክልልና የዞኑ የከተማ አስተዳደሩ ከፍተኛ አመራሮችና የከተማው ነዋሪዎች እንዲሁም የሚመለከታቸው ባለድርሻ አካላት በተገኙበት በይፋ ተመርቆ አገልግሎት መስጠት ጀምሯል። ጥራት ያለው መድኃኒት ለህብረተሰቡ በተመጣጣኝ ዋጋ ለማቅረብ ያለመ ፋርማሲ መሆኑን የላስካ ከተማ አስተዳደር ከንቲባ ኢንጂነር አንሌውን ድፍራው በዚህ ወቅት ተናግረዋል። እንደ ከተማ አስተዳደራችን አብዛኞቹ ያሉ መድኃኒት ቤቶች ከሆስፒታል እና ከጤና ጣቢያ ውጪ የግል ፋርማሲዎች ናቸው። እነዚህ የግል ፋርማሲዎች እንግዲህ መድኃኒት የሚያመጡበትና የሚሸጡት ዋጋ ተመጣጣኝ ባለመሆኑ የተነሳ ህብረተሰቡ ለከፍተኛ የኑሮ መናጋት ውስጥ መድኃኒት በመግዛት የሚኖር ወይም ደግሞ በሽታውን ታክመም ላይድንም ሙላ ይችላል። ስለዚህ ዛሬ ላይ የምናስመርቀው ላስካ ሞዴል ማህበረሰብ መድኃኒት ቤት ይህን ትልቅ ችግር ይፈታልናል ብለን እናምናለን። ለህብረተሰቡ ቀልጣፋ አገልግሎት እንዲሰጥ የተከፈተው ሞዴል የማህበረሰብ አቀፍ ፋርማሲ የህዝቡን አቤቱታ እንደሚፈታና የተጠቃሚውን ህብረተሰብ እርካታ የሚጨምር መሆኑን የባስኬቶ ዞን ዋና አስተዳዳሪ ኢንጂነር ፍሬው ይሻለው ተናግረዋል። መንግስትን ከዚህ ትርፍ የሆነ ነገር አገኛለሁ እንደዚህ ብለው ሳይሆን የህዝቡን ችግር፣ የማህበረሰቡን ችግር ለመቅረፍ በሚል የተቋቋመ መድኃኒት ቤት ስለሆነ ባለቤቱ ህዝብ ሆኖ ማህበረሰብ ነው ዛሬ ላይ እናጀምራለን። ሁሉም መድኃኒቶች እዚህ እንዲቀርቡ ሌሎች በጀት ሌሎች ጉዳዮችንም ጨምር ተነጋግረን የምናሟላ ይሆናል። በሽታን ቀድሞ መከላከል ላይ ቅድሚያ ተሰጥቶት ሊሰራ እንደሚገባ ያሳሰቡት በምረቃ ስነ ስርዓቱ ላይ የተገኙት የክልሉ ፍትህ ቢሮ ኃላፊ አቶ አበኔዘር ተረፈ አክሞ ለማዳን በሚደረገው ጥረት ግን የፋርማሲው መገንባት አይነተኛ ሚና እንዳለው በማንሳት ባለሙያዎችም የድርሻቸውን እንዲያበረክቱ ጥሪ አቅርበዋል። አገልግሎት አሰጣጣችን አንዱን ከአንዱ የሚለይ ለአንዱ ያደላ ከፍ ያለ ግምት የሚሰጥ ሳይሆን ሁሉንም ማህበረሰብ በእኩል ዓይን የሚያይና ለሁሉም በቅርበት የሚያገለግል አገልግሎት መስጠት ከእኛ ከባለሙያዎች ይጠበቃል ማለት ነው። በመጀመሪያ በሽታን አክሞ ከማዳን አስቀድሞ የመከላከል ስራን መስራት መቻል አለብን። ከከተማው ነዋሪዎች መካከል አንዳንዶቹ በሰጡን አስተያየት የፋርማሲው መገንባት ካልተፈለገ ወጪና እንግልት እንደሚታደጋቸው ተናግረዋል። የተሻለ መድኃኒቶችን ከዋጋ አንጻርም ከዋጋ አንጻር መዲያ እዚህ አቅሙን የተመጣጠረ አግኝቶ እንዲያገኝም ያው ቅርብ ክትትልም ሁሉ አድርጎ ይህን ስላመጣ በጣም መንግስትንም እናመሰግናለን። ከዚህ በፊት ብዙ አውጥቶ ማዋጫም አውጥቶ ምንም አድርጎ አገልግሎትን የተጠቀም አይደለም እና ያ ቅሬታ ነበርና አሁን ይህ ቅሬታ ሁሉ ተፈቶ በዓይንም አይተናል ዛሬና በቂ የሆነ መድኃኒቶች ገብተዋል። የዘርፉ አመራሮችና ባለሙያዎችም ፋርማሲው በዘላቂነት ለህብረተሰቡ አገልግሎት እንዲሰጥ ሁሉም የሚመለከታቸው የመንግስት ባለድርሻ አካላትና የአካባቢው ነዋሪዎች የድርሻቸውን ሊያበረክቱ እንደሚገባ ጥሪ አቅርበዋል። መንግስትም የሚመለከተው ክፍልም ይሄን ማህበረሰብ መድኃኒት በትን መደገፍ እንዳለበት ነው ሀሳብ የሚሰጠው። እኛም እንደ ባለሙያም በጣም ትኩረት ሰጥተን አቅማችንን፣ ጊዜያችንን ሁሉንም ነገር መስዋዕት አድርገን ለማህበረሰቦቻችን ማቅረብ በሚፈለገው ልክ ጥራት ያለውን አገልግሎት ለማቅረብ ዝግጅት ጨርሰን አሁንም ቢሆን የመንግስት ባለድርሻ አካላቶች ይህ ሰርቪስ በጀመረው ልክ ከዚህም እየጨመረ እንዲቀጥል ከጎናችን እንድትሆኑ ብዬ መጨመር ፈልጋለሁ።